በሀገራችን እግር ኳስ ስፖርት ታሪክ ውስጥ ጥቂት የማይባሉ ባለሙያዎች የበኩላቸውን አስተዋጽኦ ሲያደርጉም ቆይተዋል። አሁንም እያደረጉ ይገኛሉ። ዛሬም ቢሆን በዚህ ጎራ ተሰልፈው አቅም የፈቀደውን ያህል በመፍጨርጨር ላይ የሚገኙ በርካታ የስፖርት ባለሙያዎች ይገኛሉ። በርካቶች ደግሞ የራሳቸውን አሻራ አሳርፈው መሄድ ችለዋል። ሰላም ጤና ይስጥልኝ፣ እንደምናላችሁ ውድ የልግዳ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። ያልኩኝ አዲስ ከሆናችሁ ሰብስክራይብእና እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ አስራት ኃይሌ ስማቸው በግንባር ቀደምትነት ከሚጠሩ የእግር ኳስ ባለሙያዎች አንዱ ነው። ከተጫዋችነት እስከ ውጤታማ አሰልጣኝነት ግንባር ቀደም ተጠቃሽ ሰው ነው። ከሌሎች የሙያ አጋሮቹ ልዩ የሚያደርገው በተለይም በአሰልጣኝነት ዘመኑ እያደረ ውጤታማ ለመሆን በመብቃቱ ነው። በተለይም በአንጋፋው የቅዱስ ጊዮርጊስ ስፖርት ክለብ ተጫዋች እና በተደጋጋሚ በአስመዘገባቸው ድሎች አማካኝነት ይታወሳል። ብዙዎች የቅዱስ ጊዮርጊስ ክለብ ደጋፊዎች፣ የስፖርት ወዳድ ህዝብ እንደሚገልጸው አስራት ስራውን አክባሪ፣ ታታሪ፣ ታጋሽ እና በእምነቱ የጸና በመጨረሻም ውጤታማ አሰልጣኝ አስራት ኃይሌ ጎራዴው ነው በማለት ይመሰክሩለታል። ይህም ምስክርነት ለማግኘት የበቃው በቅርቡ የሚያውቁት እንደሚያረጋግጡት ማንንም ለማስደሰት ሲል ሙያውን አሳልፎ የማይሰጥ በመሆኑና በርካታ አውጣ ሮዶችን በትግስት አልፎ በአሸናፊነት ለመወጣት በመቻሉ ነው ይላሉ በርካታ የስፖርት ቤተሰቦች። እናም አሰልጣኝነት ህይወቱ ተደጋጋሚ ድል አንጋፋው ቅዱስ ጊዮርጊስ እንዲሁም ደግሞ ለኢትዮጵያ ብሔራዊ ቡድን በማስመዝገብ ባህሌ ታሪክ መሆን የቻለ ድንቅ አሰልጣኝ ነው። እንደማንኛው እግር ኳስ ተጫዎች በሰፈር አካባቢ ኳስ መጫወትን የሚያስታውሰው አስራት ሃይሌ ለመጀመሪያ ጊዜ ተሰልፎ የተጫወተው በእግር ኳስ ክለብ ዳርማን ጫማ ፋብሪካ ሲሆን ጊዜውም 1961 ዓ.ም እንደነበር ይነገራል። ከሁለት ዓመት በኋላ ወደ ድሬዳዋ በመሄድ ከ1963 እስከ 1967 ዓ ም ድረስ የቀድሞ የጥጥ ማበር ኮተን የተጫወተ ሲሆን በመሀልም ከ1964 ዓ ም ጀምሮ ከጨዋታ እስከተገለለበት 1974 ዓ ም ድረስ ድረስ ለኢትዮጵያ ብሔራዊ ቡድን መሰልፉን ይገልጻል ከጥጥ ማበር ቆይታውን በኋላ በኢበል ጥባ አሰልጣኝነት ህይወቱ ወደ ተሳካለት የቅዱስ ጊዮርጊስ ክለብ በመዛወር የተጫወተ ሲሆን የአሰልጣኝነት ሙያውን አንድ ብሎ የጀመረው ጨዋታ ከመቆሙ በፊት በወቅቱ የምስማ ውድድር ተካፋይ የነበሩትን ቡድኖች በማሰልጠን እንደነበርም ይገለጻል። ብዙ ሳይቆይም የውጤት ባለቤት መሆን የጀመረው ህንፃ ኮንስትራክሽንን በ1978 ዓ ም የአዲስ አበባና ኢትዮጵያ ጥሎ ማለፍ ዋንጫ አሸናፊ በማድረግ ነበር። አሰልጣኝ አስራት ኃይሌ ለእውቀት የበቃበትን የቅዱስ ጊዮርጊስ ክለብ ማሰልጠኝ የጀመረው በ1976 ዓ ም ሲሆን በወቅቱም ከሁለተኛ ዲቪዚዮን ወደ አንደኛ ዲቪዚዮን መሸጋገሩን በተለያየ ጊዜ ገልጾ ነበርም። ይሁንና ወደዚህ አንጋፋ ክለብ ከመቀላቀሉ በፊት በ1981ና በ1982 የሜታ ቢራ ፋብሪካ በሸዋ ሻምፒዮና የዙር ጥሎ ማለፍ፣ እንዲሁም በኢትዮጵያ ጥሎ ማለፍ የሁለተኝነት ደረጃ በመጎናጸፍ ነበር ወደ ቅዱስ ጊዮርጊስ ክለብ እየተሸጋ አሸጋገረው። በ ስልሳ ሰባት ቅዱስ ጊዮርጊስ ወደ አንደኛ ዲቪዚዮን ካሸጋገረ በኋላ በቀጣዩ ዓመት በ1977 ዓ ም የኢትዮጵያ ኢትዮጵያ ላባ ሻምፒዮና ማድረጉና አሰልጣኝ ኃይለታይ አስራት ኃይሌም እያረጋግጥ ነበር። እንዲህ እንዲህ እያለ የቀጠለው የድል ዓመታት ወደ እርሻ ሰብል ክለብ አብሮ በመሸጋገር በአዲስ አበባ ሻምፒዮና ሁለተኛ በኢትዮጵያ የሶስተኛ ደረጃን መቀዳጀቱ ይጠቀሳል። በመቀጠልም በ1984 ዓ ም የፋይናንስ ፖሊሲን በአንደኛ ዲቪዚዮን ጥሎ ማለፍ ብለ ሻምፒዮና ሲያበቃ ብዙር አራተኛ ደረጃን አስገኝቷል። ከዚህም በኋላ በ1985 ዓ ም ወደ ባንኮች ክለብ ተዛውሩ የአዲስ አበባ ሻምፒዮናና በኢትዮጵያ ጥሎ ማለፍ ሁለተኛ እንዲሆንም አስችሎታልም። ከ1986 እስከ 1988 አንጋፋው ቅዱስ ጊዮርጊስ ክለብን በአዲስ አበባ ከፍተኛ ዲቪዚዮን የዋንጫ ባለቤት በማድረግ ከፍተኛውን አድናቆትና ተወዳጅነትን ያተረፈባቸው ተከታታይ አመጣቶች ናቸው። በ1991ና በ1992 ዓ.ም ምረት ቅዱስ ጊዮርጊስ የፕሪሚየር ሊጉን የዋንጫ አሸናፊና ራሱም 1992 ጊዜ በኢትዮጵያ በአዲስ አበባ 1991 የኮከብ አሰልጣኝነት ክብርን ለመቀዳጀት መብቃቱን አብዛኛው የስፖርት ቤተሰብ የሚያስታውሰው ክስተት ነው። ከዚህ በተጨማሪ ለተለያዩ የባህል ውድድሮች የተዘጋጁ ዋንጫዎችን ለቅዱስ ጊዮርጊስ ክለብ በማስመዝገብ ተወዳጅነትን ሲያተርፍ፣ የምስራቅ መካከለኛው አፍሪካ ሀገሮች ዋንጫ ዋና ብሔራዊ ቡድን አሰልጣኝ ኃላፊነት በመረከብ የናስ ሜዳሊያ ባለቤት እንዲሆንም ሆኑን አስችሎታል። በእግር ኳስ ስፖርት ከባድ ኃላፊነት መሸከም ተጫዎች ሳይሆን አሰልጣኝ ነው። የክለቡ ተጫዎቹ ተፈጥሯዊ ባህሪ ከማወቅ አነስቶ ብቃታቸውን አዋህዶ እንደ አይነት ቋንቋ ባጨዋወት እንዲተገብሩ ማድረግ ይጠይቃል። ለዚህ ነው ብሔራዊ ቡድናችን የ25ኛው የምስራቅ መካከለኛው አፍሪካ እግር ኳስ ዋንጫ ባለቤት እንዲሆን ያደረገው። በዘመን ቅብብሎች 89 ዓመታትን ታሪክ ያስቆጠረው ታላቁ ክለብ ቅዱስ ጊዮርጊስ በተለያዩ ዘመናት ወቅት ታሪክ ጽፈው ታሪክ ሰርተው ያለፉ እልፍልፍ ጀግኖች ቤት ነው። ከነዚህ እልፍ ጀግኖች መካከልም አንዱ የአገር ኩራትና የቅዱስ ጊዮርጊስ ማህበር ምልክት የሆነው አስራት ኃይሌ ጎራዴው አንደኛው ነው። በ1975 ቅዱስ ጊዮርጊስ ስፖርት ማህበር በአደረጃጀት ከተዋቀረበት ዘመን ጀምሮ ክለቡን ለማገዝ እግር ኳስ ለማቆምና ጫማውን ለመስቀል እድሜው በደረሰበት ዘመን ላይም ቢሆን የሞዶ የልጅነት ክለብ ተቸግሮ ማየት ሄሌኔን ሰላም አይሰጠውም በማለት ከሌሎች የቀድሞ አንጋፋ ተጫዋቾች ጋር በመሆን ዘመን የማይሽረውን ታሪክ መጻፍ ችሏል። አስራት ሃይሌ ጫማውን ከሰቀለ ጊዜ ጀምሮ የቅዱስ ጊዮርጊስ ክለብ ዋና ቡድን አሰልጣኝ የመራ በ1986፣ 87 እና 88 ለቅጣጣ የሶስት ዓመታት ዋንጫ በማንሳት ታሪክ በመስራት ቀዳሚው ሰው ነው። አስራት ሃይሌ ያስመዘገባቸው ውጤቶች በአደባባይ ምስክሮች ናቸው። ከነዚህም መካከል መቼም የማይረሳው ቅዱስ ጊዮርጊስ በሁለት አጋጣሚዎች በ1977 እና በ1991 ከወረደበት ከታችኛው ሊግ ወደ ላኛው ሊግ ያሸጋገረበት ታሪክ ለዘላለም ላይረሳ በታሪክ ተመዝግቧል። በዚህ አጋጣሚ ወደ ከፍተኛ ሊግ ባመጣበት ዓመት ለሁለት ተከታታይ ዓመታት ዋንጫ ያነሳ ብቸኛው ሰው እያደረገዋል። አስራት ሃይሌ በአሰልጣኝነት ዘመኑ ያሰለጥናቸው ተጫዋቹ ውስጥ አብዛኛው ዛሬ ላይ በሀገራችን ባህል ውድድሮች ውስጥ አሰልጣኝነት በቅቶ ለሀገራችን እግር ኳስ እድገት የበኩላቸውን አስተዋጽኦ እያደረጉ በመሆኑ ፍሬው አፍርቶ በአደባባይ እየመሰከረም ይገኛል። አስራት ሃይሌ ለሀገራችን ኢትዮጵያ ሁለት ጊዜ የሴካፋ ዋንጫን ያነሳ በኢትዮጵያ ብሔራዊ ቡድን ታሪክ ከሀገር ውጭ የምስራቅ አፍሪካ ዋንጫን ለማምጣት ግንባር ቀደም መሆን የቻለው ታላቅ አሰልጣኝ ነው። አስራት ሃይሌ ጥቅምት አስራ አምስት ቀን 2017 ዓ.ም ከዚህ ዓለም በሞት መለየቱ አይዘነጋም። አስራት ኃይሌ በሕይወት ዘመኑ በተጫዋችና አንድ በአሰልጣኝነት ዘመኑ የሰራቸው ስራዎች ሁሌም በስፖርት ቤተሰቡ ዘንድ ሲነሱና ሲወደሱ እየኖራሉ።